መተን እንደ ሰሎሞን ተንበርክከን ስማ ብንለው እግዚአብሔር አይሰማም። አይሰማም። ወይም ሌላ እግዚአብሔር አለ እንዴ? ሌላ እግዚአብሔር የለም። ሌላ ግን ኪዳን አለን። ነው ወይሄ ልዋ ህየ አእይንትዬ ወልቤ በኩሉ መዋእል። ስለዚህ አሁን እግዚአብሔር የገባው አዲስ ኪዳን በህንፃ ላይ ሳይሆን እውነተኛ ህንፃ በሆንን በእኛ ላይ የእግዚአብሔር ህንፃዎች በሆንን በእኛ ላይ ነው የሚያድርጉት። በዚህ ቤተ መቅደስ አይኖቼም ልቤም ለዘላለም ይኖራል። ልዑል የሰው እጅ በሠራው አይኖርም። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ እና ፍርሳለን ስ መርሃ ግብራችንን እነ ጀምረናል። በዛሬው መርሃ ግብራችን ላይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የሆኑት አቡነ ኤርሚያስ ያስተማሩትን ትምህርት በተመለከተ መጽሐፍ ቅዱሳዊ የሆነ ምላሽን ለመስጠት እንሞክራለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁኝ ትቆዩ ዘንድ የአክብሮት ግብዣዬ ነው። እንደሚታወቀው እንግዲህ በዚህ መርሃ ግብር ላይ የተለያዩ ሐሰት ትምህርቶችን እያነሳን በእግዚአብሔር ቃል እውቀት እናፈርሳለን፣ ማለት ነው። ስለዚህ ዛሬ ላይ ከቤተ መቅደስ ከሚለው አስተሳሰብ ጋር በተገናኘ በጣም በቅርቡ አቡነ ኤርሚያስ ያስተላለፉት አንድ ትምህርት አለና እሱ ትምህርት በተለይም የቤተ መቅደስ ግንባታን ከብሉ ኪዳን አንስተው እያስተማሩ ከዛ በኋላ ወደ አዲሱ ኪዳን ለማምጣት የሞከሩበት መንገድ መጽሐፍ ቅዱሳዊ አይደለምና እሱ ላይ ምላሽ ለመስጠት እሞክራለሁ። እስቲ መጀመሪያ እሳቸው ያስተማሩትን የተወሰነ ሀሳቡን ሰምተን እንመለስ። መተን እንደ ሰሎሞን ተንበርክከን ስማ ብንለው እግዚአብሔር አይሰማም? አይሰማም ወይ? ሌላ እግዚአብሔር አለ እንዴ? እንግዲህ ከአቡነ ኤርሚያስ ንግግር መስማት እንደቻልነው እሳቸው ምንድን ያሉት እንደ ሰለሞን ተንበርክከን ስማን ብንለው እግዚአብሔር አይሰማንምን ብሎ ይጠይቃሉ ማለት ነው። አሁን እሳቸው ቤተ መቅደሱን የሰለሞን ቤተ መቅደስ ታሪካዊ ዳራውን ተናገሩና ከዳዊት ጀምሮ የነበረውን በተለይም ደግሞ በፊት በድንኳን ውስጥ የነበረውን አገልግሎት ከዚ ኋላ ዳዊት ቤተ መቅደስ ሊሰራለት ፈልጎ በኃጢአት ምክንያት እንዳልቻለ በኋላ ላይ ልጁ ሰለሞን ቤተ መቅደስ እንደሰራለትና በእግዚአብሔርና በሰለሞን መካከል ቃል ኪዳን ስለተግባቡ እግዚአብሔር ደግሞ በዛ ቤተ መቅደስ የሚጸልየውን ጸሎት እሰማለሁ ብሎ ቃል ስለገባለት አሁንም ዛሬ ላይ ወደዚህ ቤተ መቅደስ መጥተን ብንጸልይ ብናለቅስ እግዚአብሔር አይሰማንም ወይ ብሎ ይጠይቁና፣ ከዛ በኋላ ምንድን ያሉት ሌላ እግዚአብሔር አለ እንዴ ብሎ ይጠይቃሉ ማለት ነው። ሌላ እግዚአብሔር አለ እንዴ ምን ለማለት ነው? በሰለሞን ጊዜ እግዚአብሔር ቃል ገብቶለታል ለሰለሞን በዚህ ቤተ መቅደስ መጥቶ የሚጸልዩትን ጸሎታቸውን እሰማለሁ መልሳለሁ ብሎ ምላሽ ሰጥቷል እግዚአብሔር። ስለዚህ ዛሬም እኛ በሠራ ነው በዚህ ቤተ መቅደስ ውስጥ እግዚአብሔር ምላሽ ይሰጣል። ምክንያቱስ ሌላ እግዚአብሔር አለን እንዴ ብሎ ይጠይቃሉ ማለት ነው። ለዚህ ጥያቄያቸው መልሳችን ምንድን ነው? ሌላ እግዚአብሔር የለም፣ ሌላ ግን ኪዳን አለ ነው። ሌላ ኪዳን አለ። በጣም ትልቁ ችግር በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለው በተለይም ከጳጳሳቱ ጀምሮ እስከ ታች ድረስ ባሉት አገልጋዮች ውስጥ ያልተገነዘቡት ነገር ምንድን ነው? የኪዳናትን ልዩነት አልተገናዘቡም። የኪዳናትን ልዩነት ግንዛቤ ውስጥ አላስገቡም። ለምሳሌ በቀደሞ ኪዳን፣ በብሉ ኪዳን የነበረ የቤተ መቅደስ አሰራርና ከቤተ መቅደሱ ጋር ተገናኝቶ እግዚአብሔር ቃል የገባው ጉዳይ እንደነበረ እናውቃለን። እስቲ መጽሐፉ ላንብ ብላቸው እሳቸው በዛ በስብከታቸው ላይ አንድም ቦታ የመጽሐፉን ጥቅስ አያልጠቀሱም። ዝም ብሎ ነው ሲናገሩ የነበሩትና እሱም አንደኛው ያላውዱ መጽሐፉን እንዲተረጉሙ ያደረጋቸው አንደኛው ምክንያት እሱ እንደሆነ አስባለሁ። እስቲ መጻፈ ነገስት ቀዳማዊ ምዕራፍ 9 ላይ ሰለሞን ቤተ መቅደሱን ገንብቶ ከጨረሰ በኋላ ከእግዚአብሔር ጋር የነበረውን ንግግር እዚህ ምዕራፍ ላይ ማግኘት እንችላለን። ስለዚህ ምዕራፉን ላንብብላችሁና ከዚህ ውስጥ የተወሰነ ሐሳብ ማውጣት እንችላለን። አንደኛ ነገስት ምዕራፍ ዘጠኝ ቁጥር 1 ጀምሮ እንደዚህ ይላል ሰለሞንም የእግዚአብሔርን ቤት የንጉሱን ቤትና፣ ሰለሞን የወደደውን የልቡን ሐሳብ ሁሉ ሰርቶ በፈጸመ ጊዜ እግዚአብሔር በገባውን በሰለሞን እንደተገለጠለት ዳግመኛ ተገለጠለት ይላል። አሁን ሰለሞን ቤተ መቅደሱን ሰርቶ ጨርሷል። ስለዚህ እግዚአብሔር ምን አለ? ተገለጠለት፣ ለማ ለሰለሞን። እግዚአብሔርም አለው በፊቴ የጸለየኮን ጸሎትና ልመናን ሰምቻለሁ፣ ለዘላለም ስሜ በዚያ ያድር ዘንድ ይህን የሰራውን ቤት ቀድሻለሁ ይለዋል ማለት ነው። ይህን የሰራውን ቤት ቀድሻለሁ፣ አይኖቼም ልቤም በዘመኑ ሁሉ በዚያ ይሆናሉ። ይህን ሐሳብ ያዙልኝ። ይህን ሐሳብ እንያዝና ወደ አቡነ ኤርሚያስ ደግሞ ስብከት እንመለስ። እግዚአብሔር ተገልጦ ተረክቤሃለሁ፣ ሰምቻሃለሁ፣ ወቀደስክዎ አለ። ይህን የሠራኸውን ቤት ስሜ ለዘላለም እንዲኖርበት እንዲያድርበት ማለት እንዲጠራበት፣ እንዲጠራበት፣ እንዲመሰገንበት ለይቼዋለሁ አለ፣ አክብሬዋለሁ። በምድር ላይ ብዙ ሕንጻዎች አሉ። ከነዛ ምን ብዬዋለሁ? ለይቼ አክብሬዋለሁ አለ። አክብሬዋለሁ አለና ወይሄ ልዋ ህየ አእይንትየ ወልብየ በኩሉ መዋዕል፣ በዚህ ቤተ መቅደስ አይኖቼም ልቤም ለዘላለም ይኖራሉ አለ። እንግዲህ አቡነ ኤርሚያስ ይህን ሀሳብ ምን ብሎ ነው የተናገሩት? እግዚአብሔር ተገልጦ ሰምቻ አለው፣ ቤቱን ቀድሻ አለው፣ ስሜ ለዘላለም እንዲጠራበት እንዲመሰገንበት ለይቼዋለሁ አለና በዚህ ቤተ መቅደስ ተመልከቱ። አሁን በደንብ ተመልከቱት ቪዲዮ እሳቸው ይህን ሀሳብ ኮት ያደርጉና በቃላቸው ከዚ በኋላ ምንድ ነው የሚሉት? ይህን ቤተ መቅደስ እያሉ ከእሳቸው በጀርባ ያለውን ቤተ መቅደስ ያሳያሉ ማለት ነው። አሁን በጣም አውዱን ያልጠበቀ ታሪካዊ ሂደቱን፣ ፍሰቱን ያልጠበቀ ስብከት መሆኑን በዚህ እንረዳለን። አሁን ይህን ሀሳብ ያመጡና እሳቸው ለምንድን የጠቀሱት? አሁን ላይ እሳቸው ላስመረቁት ቤተ መቅደስ እንደዚህ፣ እጃቸው እንደዚህ እያደረጉ አሁን ያለውን ቤተ መቅደስ ያሳያሉ ማለት ነው። ስለዚህ እግዚአብሔር አሁን እነሱ ለሰሩት ቤተ መቅደስ ልክ ቃል ኪዳን እንደገባላቸው አስመስለው መጽሐፉን ያላውዱ ሲተረጉሙ እናያለን። ቤተ መቅደስ አይኖቼን ልቤም ለዘላለም ይኖራል እያሉ ምን ያደርጋሉ ከእሳቸው ጀርባ እንግዲህ እንደምታዩት በቪዲዮ ላይ ከእሳቸው ጀርባ ታቦቶች የተለያዩ ታቦት ቁሟል እና ከታቦቱ ጀርባ ደግሞ ምን አለ ያው እነሱ ቤተ መቅደስ የሚሉት ህንጻ አለ ስለዚህ ይህን እግዚአብሔር ለሰለሞን የገባለትን ኪዳን እሳቸው አሁን ላስመረቁት ቤተ መቅደስ ጥቅሱን ሲያውሉት እናያለን ማለት ነው ይህ ፈጽሞ ልክ ያልሆነ ተግባር ነው እዚህ ላይ ያለው ሀሳብ ምንድነው የሚለው በፊቴ የጸለየኮን ጸሎትና ልመናህን ሰምቻለሁ። ለዘላለም ስሜ በዚያ ያድር ዘንድ ይህን የሰራውን ቤት ቀድሻለሁ። ማን የሰራውን ቤት? ሰሎሞን የሰራውን ቤት ነው እንጂ አሁን እኛ የሰራውን ቤት አይደለም። ቀድሻለሁ አይኖቼና ልቤም በዘመኑ ሁሉ በዚያ ይሆናሉ። ዳዊትም አባት በይዋል ልቦና በቅንነት እንደሄደ አንተ ደግሞ በፊቴ ብትሄድ ያዘዝኩን ሁሉ ብታደርግ ስርዓቴንም ፍርዴንም ብትጠብቅ እኔ ከእስራኤል ዙፋን ከዘርም ሰው አታጣም ብዬ ለአባት ለዳዊት እንደተናገርኩ የመንግስትን ዙፋን በእስራኤል ላይ ለዘላለም አጸናለሁ በማለት እግዚአብሔር ቃል ሲገባለት እናያለን። ግን ከሰለሞን የሚጠበቅ ነገር ግን አለ። ኪዳኑን እንዲፈጸም ያ ቤት ጸንቶ ጸንቶ እንዲኖር ከሰለሞንና ከህዝቡ የሚጠበቅባቸው ነገር አለ። እሱ ምንድን ነው ስንል፣ ቁጥር ስድስት ላይ ይነግረናል። አንተና ልጆችን ግን እኔን ከመከተል ብትመለሱ፣ የሰጧችሁንም ትእዛዜና ስርዓቴን ባትጠብቁ፣ ሄዳችሁም ሌሎችን አማልክት ብታመልኩ ብትሰግዱላቸውም፣ እስራኤልን ከሰጧቸው ምድር አጠፋችኋለሁ ለስሜም የቀደስኩትን ይህን ቤት ከፊቴ እጥለዋለሁ። እስራኤልንም በአሕዛብ ሁሉ መካከል ምሳሌና ተረት ይሆናሉ። ከፍ ከፍ ብሎ የነበረውን ይህን ቤት ባድማ ይሆናል። በዚያም የሚያልፍ ሁሉ ያፏጨ እግዚአብሔር በዚህ ሀገርና በዚህ ቤት ስለምን እንዲያደረገ ብሎ ይደነቃል፣ በማለት እግዚአብሔር ለሰለሞን ኪዳን ሲገባ እናያለን። ተመልከቱ። አሁን እግዚአብሔር ምን ብሏል? እዚህ ቤት ውስጥ መጥቶ የሚጸሉትን ጸሎት ምናደርጋለሁ እሰማለሁ ብሏል ግን፣ አንተና ልጆች እኔን ከማምለክ ወደኋላ ቢሉ፣ ከስርዓቴ ቢያፈገፍጉ፣ ሌሎች አማልክት ቢሰግዱ፣ ሌሎችን አማልክት ቢያመልኩ ይህን ቤት ዛሬ የሰራውን ይህን ቤት ባድማ አደርገዋለሁ፣ አጠፈዋለሁ። ከዛ ኋላስ አዛ በዚህ ሲሄዱ ምን ያደርጋሉ? ይስቁባችኋል ይሳለቁባችኋል፣ በማለት እግዚአብሔር በሁለት ሳይድ የሆነን ኪዳን ነው የሰጠው። ስለዚህ ሰለሞንና ልጆቹ ታዘዙ ወይ አልታዘዙም? ሰለሞን የሰራው ቤት ፈርሷል። ለምን አልታዘዙም። ስለዚህ እግዚአብሔር አዲስ ኪዳን ገባ። አስቀድሞ በትንቢተ ኢሳያስ ምዕራፍ 66 ቁጥር አንድ ላይ እግዚአብሔር እንዲህ ብሎ ወደፊት ስለሚመጣው ኪዳን እና ወደፊት እግዚአብሔር ስለሚፈልገው ቤት ሲናገር ምዕራፍ 66 ቁጥር አንድ ላይ እንደዚህ አለ። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍባትን ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና፣ እነዚህ ሁሉ የእኔ ናቸው፣ ይላል እግዚአብሔር። ነገር ግን ወደዚህ ወደ ትውቱ መንፈስም ወደተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ብሎ እግዚአብሔር ካሁን በኋላ ሊያድር የሚፈልገው በሰው ላይ ነው እንጂ የሰው እጅ በሰራው ላይ እንዳልሆነ በግልጽ በትንቢተ ኢሳያስ ምራፍ 66 ላይ ተናገረ ማለት ነው። ተናገረ ይሄ ትንቢተ ኢሳያስ ላይ ያለው ሀሳብ ፍጻሜን አገኘ ወይ ብለን ብንጠይቅ፣ አሁን ፍጻሜን አግኝቷል። መቼ ስንል፣ የሐዋርያ ስራ ላይ እስጢፋኖስ ይህንን የኢሳያስን ሐሳብ ኮት በማድረግ በመጥቀስ ሲናገር እንሰማዋለን። የሐዋርያ ሥራ ምዕራፍ ሰባት ላይ እንደዚህ ይላል፣ ከቁጥር 44 ጀምሮ እንደዚህ ይላል እንዳየው ምስል አድርጎ የሰራት ዘንድ ሙሴን ተናግሮ እንዳዘዘው የምስክር ድንኳን ከአባቶቻችን ዘንድ በምድረበዳ ነበረች። አባቶቻችንም ደግሞ በተራ ተቀብሎ እግዚአብሔር በፊታቸው ያወጣቸውን የአህዛብን አገር በያዟት ጊዜ ከእያሱ ጋር አገቧት እስከ ዳዊት ዘመንም ድረስ ሊኖር ይችላል አሁን ተመልከቱ አስቀድሞ ምን ነበር ድንኳን ነበር ስለዚህ ስለዛ ይናገርና እርሱም በእግዚአብሔር ፊት ሞገስ አግኝቶ ለያዕቆብ አምላክ ማደሪያ ተመልከቱ ማደሪያ ያገኝ ዘንድ ለመነ ማ ዳዊት ነገር ግን ሰለሞን ቤት ሰራለት ምንም እንኳን ዳዊት ለእግዚአብሔር ቤት መስራት ቢፈልግም ማደሪያን መስራት ቢፈልግም ግን ኃጢአትን ስለሰራ እግዚአብሔር አልፈቀደለትም። ለልጁ ፈቀደለት፣ ለማ ለሰለሞን። እንዲህ በማለት ይቀጥላል፣ ነገር ግን ሰለሞን ቤት ሰራለት። ቅድም ያነበብ ነው፣ መጽሐፈ ነገሥት ላይ ያለውን ማለት ነው። ሰራለት ካለ በኋላ ነገር ግን ነቢዩ፣ ነቢዩ የሚለው ማን ነው? ኢሳይያስን ነው ነቢዩ። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት፤ ለእኔ ምን ዓይነት ቤት ትሰራላችሁ? ይላል ጌታ፣ ወይስ የማርፍበት ስፍራ ምንድን ነው? ይህንስ ሁሉ እጄ የሠራችው አይደለምን? እንዳለ፣ ልዑል የሰው እጅ በሰራው አይኖርም። በማለት ትንቢተ ኢሳያስ ምዕራፍ 66 ላይ ያለውን ሀሳብ ተረጎሞ አሁን ትንቢተ ኢሳያስ ምዕራፍ 66 ላይ ሄደን ብናይ ልዑል የሰው እጅ በሰራው ላይ አይኖርም የሚል አናገኝም። እስጢፋኖስ ግን ያን ሀሳብ ያመጣና ምን ያደርጓል? ይተረጉሟል። ልዑል የሰው እጅ በሰራው አይኖርም አለቀ። ለምን? ኪዳኑ ተቀይሯል። በፊት በነበረው ኪዳን አዎ እግዚአብሔር ያድርበታል ተብሎ የሚታሰብ ነገር ነበር። ቤቱ ላይ ስሙ ነበር። ሰዎች ወደ ቤቱ መጥተው የሚጸልዩትን ጸሎት እግዚአብሔር ምን ያደርግ ነበር? ይሰማ ነበር። ግን አልታዘዙለትም። ስለዚህ እግዚአብሔር ምን አድርጎታል? ያንን ቤት አፍርሶታል። ጌታችንም ኢየሱስ ክርስቶስ በነበረበት ጊዜ የነበረው ቤተ መቅደስ ዮሐንስ ወንጌል ምዕራፍ ሁለት ላይ ጌታ ሲናገር ይህ ቤት ይፈርሳል ብሏል። ምንም እንኳን መንፈሳዊ ትርጉሙ ስለ ቤት ያለው የራሱን ሰውነት ቢሆንም ግን ያ ቤተ መቅደስ ሐዋርያቶቹ የተደነቁለት ቤተ መቅደስ ግን በኋላ ላይ ምን ብሏል? ፈርሷል። አሁን የለም፣ አይገኝም። አያችሁ? ለምን? እግዚአብሔር ኪዳኑን ጨርሷል። እግዚአብሔር ኪዳኑን ፈጽሟል። አሁን የገባው አዲስ ኪዳን አለ። ስለዚህ አሁን እግዚአብሔር የገባው አዲስ ኪዳን በህንፃ ላይ ሳይሆን እውነተኛ ህንፃ በሆንን በእኛ ላይ የእግዚአብሔር ህንፃዎች በሆንን በእኛ ላይ ነው የሚያድረው። ለዚህ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 19 ላይ እንደዚህ ይላል፣ ወይ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። ስለዚህ አሁን እኛ በዋጋ ተገዝተናል። ዋጋው ምንድን ነው? የልጁ የኢየሱስ ክርስቶስ ሞት ደሙ። ስለዚህ የሰውነታችን ምን ሆኗል? የእግዚአብሔር ማደሪያ ሆኗል። ስለዚህ አሁን ለእግዚአብሔር ብለን የምንሰራው ህንፃ የለንም፣ ቤት የለንም። የእግዚአብሔር መኖሪያ የሚባል ህንፃ የለም፣ የእኛ እጅ የሰራው የለም። እግዚአብሔር አሁን የሚኖረው ጌታ ኢየሱስን በተቀበሉት ላይ ማደሪያ አድርጎ ይህንን ሰውነታችንን ያድርበታል ማለት ነው። አንደኛ ቆርንቶስ ምዕራፍ 3 ላይም ከቁጥር 16 ጀምሮ ሐዋርያ ጳውሎስ እንደዚህ ይለናል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁና። አያችሁ፣ እናንተ ሰዎች እናንተ ናችሁ ምን የእግዚአብሔር ማደሪያዎች የእግዚአብሔር ቤተ መቅደሶች። ሐዋርያቶቹ በነበሩበት ዘመን ሐዋርያቶቹ ቤተ መቅደስ አልገነቡም፣ ሕንፃ አልሰሩም። የእግዚአብሔር ቤት ነው ብሎ የሰሩት ነገር አልነበራቸውም። እነሱ ያደረጉት አንድ ነገር ነው። ይህን የወንጌሉን ቃል የምስራቹን ቃል ሰበኩ። ስለዚህ ይህን ቃል የተቀበሉ ሰዎች እናንተ የእግዚአብሔር ማደሪያ የእግዚአብሔር ቤተ መቅደስ ናችሁ ተብሎ ተጻፈላቸው። ስለዚህ አቡነ ኤርሚያስ እሳቸው ያስመረቁትን ቤት እየጠቆሙ እግዚአብሔር በዚህ ይኖራል፣ እግዚአብሔር በዚህ ያድራል እያሉ እያሳዩ ለሰለሞን የተጠቀሰውን ጥቅስ ለራሳቸው ጠምዝዞ ያዋሉበት መንገድ ይህ መጽሐፍ ቅዱሳዊ እንደሆነ በአክብሮት መናገር እፈልጋለሁ። ይህንን መልክ እንድትሰሙ፣ ኦርቶዶክሳዊያን መጽሐፍትን እንድትመረምሩ፣ ልበሰፊዎቹ ሆናችሁ መጽሐፉ የሚለውን ነገር እንድታውቁ፣ በተለይም የብሉይ ኪዳንና የአዲስ ኪዳን ልዩነታቸውን በደንብ መረዳት ያስፈልጋል ማለት ፈልጋለሁ። የዛሬው መርሃ ግብራችን በዚህ ላይ እንጨርሳለን። ሳምንት ደግሞ በሌላ ርዕሰ ጉዳይ ላይ እስከምንገናኝ ድረስ የአፍቅር የወልቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር ይሆን።